የሆድ እቃችንን ተጫወቱበት። በአሁኑ ሰዓት የሚወለዱ ልጆች የዛሬ ሀያ ዓመትና በአሁኑ ሰዓት ደግሞ የሚወለዱ ልጆች በጣም ልዩነት አላቸው ከህጻናቱ አንፃር ማለት ነው። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ሰላም ለኩልክሙ። ውዴዘ ኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት ከትውልዱ ማን አስተዋለ የሚለው መርሃ ግብር ዛሬ ደግሞ ስለ ኦቲዝም ወይም የአይምሮ እድገት ውስንነት መንስኤውና መፍትሄው ምንድነው የሚለውን እናወጋለን። እስከ ፍጻሜው ይከታተሉን። ይህን የማቀርበው አነ ወለተመድን እትባሃል። There are three key issues that parents need to understand.

እምነቱና አምላኩን ትቶ ሳይንስን እያመነ በመሄዱ ፍጹም የሆነውን የእግዚአብሔርን ፍጥረት በአምሳሉ የፈጠረውን ፍጥረት እየተመራመሩ ለዚህ ጉዳት አብቅተውናል። ዛሬ ዛሬ ሳይንስ እየተባለ ክትባቱ፣ ኪኒኑ፣ መርፌው እያሉ ሙሉ ሆኖ የተፈጠረውን የሰው ዘር አካል እያበላሹ ይገኛሉ። ሰው ግን ከአምላኩና ከእምነቱ ስለራቀ ማስተዋል ተስኖታል። በዚህ ዘመን ብዙ ነገር በሳይንስ ይመዘናል። ነገር ግን መንፈሳዊ ሰው ነገሮችን በመንፈስ ቅዱስ ይመራል። ለመሆኑ ኦቲዝም ምንድን ነው? የአእምሮ እድገት ውስንነት ሲሆን ህፃናት እንደ እድሜያቸው አለመናገር፣ እንደ እድሜያቸው አለማደግ፣ እንደ እድሜያቸው አለመማር የተለያዩ ችግር ሲሆኑ ይህ መንስኤ ተብሎ ደግሞ የሚጠቀሰው ብዙ ነገሮች አሉ። ከነዚህም ውስጥ አንዱና ዋነኛው ክትባት ሲሆን በእርግዝና ጊዜም የሚወሰዱ ኪኒኖች፣ እንዲሁም ተመሳሳይ ዘር መጋባት እና የዛር መንፈስ ኦቲዝም ያመጣሉ ተብሎ ይገመታል። ሰው የእግዚአብሔር ቤተ መቅደስ ነው። እግዚአብሔር የፈጠረውን አካል እርሱ ይጠብቀዋል፣ የሰው እጅ አይነካውም እንዲል መጽሐፉም ሐሳባችሁ ሐሳቤ አይደለም፣ መንገዳችሁ መንገዴ አይደለም። ትንቢተ ኢሳያስ ምዕራፍ 55 ከቁጥር 8 እንደተባለ። የሆስፒታል ላይ ምን ተደረገ? ጠቅላላ ለአፍሪካ ህዝብ፣ ምንድን ነው እነዚህ ሰዎች የሰሩት ስራ? እንግዲህ ብዙውን ህብረተሰብ መድኃኒተኛ

እነሱ እንግዲህ ባዘጋጁት ዘመናዊ ማህጽኑ እንዴት ልጁን ይዞታል እንዴት ነው የተቀመጠው ልጁ ማን ነው የሚለውን ሁሉ መጀመሪያ ያጠኑት ነገር ነው። ሆስፒታል ሲከፍቱ የእግዚአብሔርን ሕዝብ እንዴት መያዝ እንችላለን፣ በራሱ በእግዚአብሔር በፈጠረው ሕዝብ እንዴት መጠቀም እንችላለን፣ ህዝቡን ራሱ ይሄንን እያሳየ ነው። ራሱ አምላኩን እንዲደፍር ማድረግ እንችላለን። አሁን ዛሬ ኦቲዝም እየበዛ የመጣው ተፈጥሮን የተቃወመው ትውልድ ውጤት ነው። የሰው ልጅ ሊያስተውል የሚገባው ነገር መንፈሳዊ ሚስጥርን እግዚአብሔር ይገልጣል፣ ያስተምራል። ሁሉንም ነገር የሚመራው ከሰማይ በታች ከምድርም በላይ ያለውን ሁሉ የሚገልጥ አንዱ እግዚአብሔር ብቻ ነው። አስተውሉ ሰው የሚያውቀው የጊዜውን ነው። እግዚአብሔር የሚገልጠው ግን የዘላለሙን ነው እንደተባለ፣ ኦቲዝም የተያዙ ሕፃናት መዳን ይችላሉ። ነገር ግን የወላጅም ወይም ያሳዳጊ ብርታትና ታታሪነት በእምነት የጸና መሆን ይኖርበታል። ኦቲዝም ገና በልጅነት ማለትም ከአንድ እስከ አምስት ዓመት በጊዜ ከታወቀ ጸበል እያስጠመቁና እያስቆረቡ፣ በተጨማሪ በልምምድ ማለትም የቋንቋ ወጌሻ ጋር ወስዶ በማሰልጠን ለውጥ አምጥተው ከሌላው የበለጠ ጎበዝና ፈጣን ልጆች ይሆናሉ። ውድ ወላጅ ኦቲዝም ተጠቂ ህጻናት ከማንኛውም ህጻናት በላይ እንክብካቤና ትምህርት ስለሚያስፈልጋቸው ባደራ መልክ የተሰጣችሁን ህፃናት እቤት ዘግታችሁ አታስቀምጡ። ይህ በሰማይ ያስጠይቃችኋልና፣ የተሰጧችሁ የአደራ ልጆች የሚያስፈልጋቸውን ዋጋ ከፍላችሁ አሳድጉ። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለምና፣ በእምነት ጠንክራችሁ ለብጥ ያመጣሉ ተስፋ አትቁረጡ። በማለት ለዛሬ መልእክቴን በዚሁ ፈጸም። የሆድቃችንን ተጫወቱበት። በአሁኑ ሰዓት የሚወለዱ ልጆች የዛሬ ሀያ ዓመት እና በአሁኑ ሰዓት ደግሞ የሚወለዱ ልጆች በጣም ልዩነት አላቸው። ከህፃናቱ አንጻር ማለት ነው። ሁለት ጭንቅላት ይዘው የሚወለዱ አሉ አንድ አካል ሁለት ጭንቅላት። ከዛ ያቺ እናት ስትሰቃይ ልጇን ስታሳድግ ከዛ ምን ይሏታል? በቃ አልቻልሽበትም፣ ልጁን እኛን የምንወስድብሽ ተብሎ ትነጠቃለች። ከዛ ደግሞ እዛ ጋራ ደግሞ የወስዱትና ይመራመሩበታል ልጇን አንቺ ማሳደግ አልቻልሽም። የእግዚአብሔርን እኛ ራሳችን በእውነት ከእግዚአብሔር እጅ ጠፍተን ልጆቻችንን እንኳን ምን ያህል አሳልፈን እንደሰጠን ማለት ነው። ዘኢትዮጵያ